ኢትዮጵያን በቁንጅና ወክላ ባለም አቀፍ መድረኮች ኢትዮጵያን ያስጠራች ውቢቷ ሀሴት ደረጀ ኢትዮጵያ ስትደርስ የተደረገላት አቀባበል አገር መውደድ የሚችል ጥሩ ልብ እንዳላት አሳይታለች። ቤት ስትደርስ የተደረገላት ያልተጠበቀ ሰፕራይዝ። ኢትዮጵያ የውቦችና የቆንጆ መናሪያ እንደሆነች ይታወቃል። ኢትዮጵያ በዓለም አቀፍ የቆንጆ ምድር እንዳትሆን የዳረጋት የኢኮኖሚ ጉዳይ እንደሆነ ጭምርም ነው። አብዛኞቹ ኢትዮጵያኖች የኑሮ ጉዳይ እንጂ በውበትማ ማን እንደ ኢትዮጵያ፣ ይህ ማጋነን አይሆንም። በርካቶች የዓለም ክፍልም በደንብ ጥናት አድርጎም ሲያዩ ኢትዮጵያኖች ውብ እንደሆኑ ይነገራል። በተለይ የኢትዮጵያ ውበት ለየትና በጣም ማራኪና ሳቢ እንደሆነም በርካቶቹ ይገልጹታል። ኢትዮጵያ በደንብ ከፍ ብላ እንዳትታይ ውበቷና ግርማ ሞገሷ በደንብ እንዳትታይ የዳረጋት አንድ የኢኮኖሚ ችግር ሁለት ደግሞም የፊልሙ ኢንዱስትሪ በደንብ ያለመስፋፋት ነው። ሂንዶች በዓለም ደረጃ በጣም የብዙሃን ትኩረት ሊስቡ የቻሉት በፊልማቸው እንደሆነም ነው ሁኔታዎቹ የሚያሳዩት። በርካቶቹ ሂንዶች በፊልማቸው ባይሆኑ ከጸጉራቸው በዘለለ ውበታቸው ምን ያህል ተጽዕኖ አይፈጥርም ነበር። ታዲያ ኢትዮጵያኖች ውበታቸው በጣም በሚገርም ሁኔታ በዓለም አቀፍ መድረኮች እንዳይታይ የዳረጉት የተለያዩ የኢኮኖሚ ተግዳራቶች እንደሆኑም ነው ሁኔታዎቹ የሚያሳዩት። ምክንያቱም ቲክቶክ ብቻ ከመጣ ወዲህ ኢትዮጵያ ከአፍሪካ አንደኛ በውበት ላይ መቀመጧም የምታወቅ ነው። በደንብ ደግሞ ጥናት ብደረግ ከአለም ደረጃም አንደኛ የማትወጣበት ምክንያት እንደሌለ ምንም ጥርጥር የለውም በማለትም ነው በርካቶቹ የገለጹ ያሉት። ኢትዮጵያ የበርካቶች መገኛ ነች። ቀዩ፣ ጥቁሩ፣ የተለያዩ የሚገኝባት በጣም ድንቅና ገራሚ ተፈጥሮ ሁሉም በጣም በሚገርም ሁኔታ ከአንድ እናት የሚወለዱበት ዘረኝነት እንዳይኖር፣ ቀዩ፣ ጥቁሩ፣ ሁሉም አንድ አይነት ውብ የአንድ እናት ልጆች መልካቸው፣ ደማቸው ተመሳሳይ። ለዚህም ነው ኢትዮጵያ በጣም በሚገርም ሁኔታ የእናት ሆድ ዥንጉርጉር ነው እንደምባለው እጅግ አስገራሚ የውቦችና ድንቅ ልዩ የሚያደርጋት ነገርም ሁሉም በፍቅር በአንድነትና በተመሳሳይ በተለይ እንዲህ ኢትዮጵያዊ ጥቁር ይሁን ቀይ ይሁን ነጭ ይሁን ብቻ በማየት በርካቶች ሊለዩ እንደሚችሉ ጭምርም ነው። እንዲህም ውጭ ሀገር ስከድ አንተ ኢትዮጵያዊ ነህ ይላሉ። ለምን ኢትዮጵያ ለየት ያለ ኢትዮጵያዊ በጣም በሚገርም ሁኔታ እንደ ሌሎቹም እንዳልሆነ ጭምርም ነው። ታዲያ ኢትዮጵያን እየጎዳ ያለው ምንድን ነው? የኢኮኖሚ ችግር በተለይ የአመጋገብ ስርዓት ስለሚጎዳ እንጂ አመጋገባቸውን ሲጠብቁ ደግሞ በጣም እንደሚያምሩና ውበታቸው ሌት ከቀን እንደሚጨምር ጭምርም የአደባባይ መረጃም ነው። ታዲያ ዛሬ ለእናንተ በጣም በሚገርም ሁኔታ ስለ ሀሴት ደረጀ ውበትን በማስመልከትም ነው። በርካቶች የቁንጅና ውድድር ሲባል ቁንጅና ውድድር እኮ ብዙም ቁንጅና ላይ ትኩረት አይሰጥም ይባላል። እንዴት ነው የማይሰጠው? ሰው ደና አቋም ደና መልክ ካልኖረው እንዴት ነው በዓለም አቀፍ ደረጃ ሽልማት የሚያገኘው? ታዲያስ ሀሴት ደረጀ በጣም በሚገርም ሁኔታ ኢትዮጵያ ብዙ ጊዜ በቁንጅና ተወዳድራ ይሆናል፣ ግን በዚህኛው እጅግ አመርቂ ውጤት በዓለም ታሪክ በጣም በሚገርም ሁኔታ ከአፍሪካ አንደኛ ከዓለም ደግሞ ሁለተኛ ሆናለች ሀሴት ደረጀ በጣም ስርዓት ያላት ጨዋ፣ ትሁት እንደሆነች ጭምርም ነው። አንዳንዶች ትንሽ ወይም የሆነ ነገር ስኖራቸው እኔም መጀመሪያም ኮንፊደንስ ወይም ራስ መተማመን አለኝ ይላሉ። ራስ መተማመን መኖሩ ጥሩ ነው። መመጻደቅ ግን አያስፈልግም። እሷ ግን በውበቷ አንድ ቀን ተመክታ እንደማታቅ ጭምርም ነው የገለጸችው። ለዚህ ማድረግና ዝናም እበቃለሁ ብላም እንዳልጠበቀች ጭምርም እሷም ገልጻለች። ታዲያ በጣም ይገርማል። ውቢቷ ኢትዮጵያዊት በጣም በሚደንቅ ሁኔታ ኢትዮጵያ ምን እንደሆነች ለዓለም ያሳየችበት እጅግ አስገራሚ የቁንጅና ውድድር ላይ ያውም በሂንድ አገር አንደኛና ሁለተኛ በጣም በከፍተኛ ሁኔታ ሲገዳደሩ ነበር። ለትንሽ ባልተጠበቀ ጊዜና ሁኔታ ሁለተኛ መውጣቷ የታወቀ ሆኖ ሳለ ሁሌም በጣም በሚገርም ሁኔታ በኢትዮጵያ ታሪክ ኢትዮጵያን ባለም በቁንጅና ያስጠራችበት ኢትዮጵያ ምን ያህል የውቦች መገኛ እንደሆነችም ሁኔታዎቹ ያሳያሉ። አሁንም ብዙ ሀሴት እንዳሉ ጭምርም በርካቶቹም እየገለጹ ይገኛሉ። ታዲያ ይቺ ውቢት ኢትዮጵያን ያስጠራች እጅግ በጣም በምደንቅ ሁኔታ በዓለም አቀፍ መድረኮች ኢትዮጵያን ያስገረመች ኢትዮጵያ የት ሀገር ነው ብሎ በርካቶቹም አሁን ገና የማያውቁትም እንዲያውቁት በማስተዋወቅ ረገዱ አያሌ ድርሻን የተጫወተች እንደሆነ ጭምርም ነው። የጎላ ሚና ተጫውታለች። በተለይ ኢትዮጵያን በማስተዋወቅ ረገድ ባለም አቀፍ መድረኮች ኢትዮጵያን በጣም ህዝቡም ትኩረት አድርጎ ትኩረት እንዲስብ እንዳደረገች ጭምርም ነው። በተለይ ኢትዮጵያ ምን እንደሆነ ምን አይነት ሰዎች እንዳሉ ጭምርም በተለይ በርካቶች የአለም ክፍል ቁንጅና ውድድር ኢትዮጵያ ላይ ምናልባት ትኩረት ሰው ሰጥቶ ላይከታተል ትችላል። በተለይ ልክ እንደ ሩጫና የተለያዩ ስፖርቶች ትኩረት ላይሰጥ ይችላል ይችላል ምክንያቱም ደግሞ ኢትዮጵያ ብዙን ጊዜ በዛ ውድድር ላይ ውጤታማ ስላልሆነች ግን በዚኛው እጅግ ባልተጠበቀ ጊዜና ሰዓት ለአፍሪካም ኩራት የሆነች ውቢቷ ሀሴት ደረጀ ሀሴት ደረጀ ትውልዷም እድገቷም በመዲናችን አዲስ አበባ እንደሆነች በፎቶ በምስል ስትመለከት በጣም በርካቶች ትልቅ ትመስላቸዋለች፣ ግን እሷ የሁለተኛ ዓመት የአዲስ አበባ ዩኒቨርሲቲ ገና ለጋ ልጅ እንደሆነች ጭምርም ሁኔታዎቹ ይጠቁማሉ። በጣም የሚገርም ነው። በዚህ ዕድሜ መታደል ነው በማለትም ነው በርካቶቹም እየገለጹ ያሉት። በዚህ ዕድሜ ዓለም ላይ ኢትዮጵያን ማስጠራት ውቢቷ ሀሴት ደረጀ ትሁት እንደሆነች ጭምርም በቅርበት የሚያውቁት ጓደኞቿ ይናገራሉ። አንድም ቀን ማንም ላይ ተኮራርታ ተመጻድጋ እንደማታቅ ጭምርም ነው በተለይ ደግሞ ፈጣሪዋን በጣም እንደምትወድና እንደምታከብር ጭምርም ነው። ለዚህ ደረጃም ያበቃት ፈጣሪ እንጂ እኔ በእኔ ኃይል አልበቃውም በማለትም እጅግ አስገራሚ መልእክትም እንዳስተላለፈች ጭምርም ነው። ለዚህም ነው ራሱ ዝቅ ዝቅ የሚያደርግ ከፍ ከፍ ይላል። ለዚህም ሀሴት ደረጀ አስባ የማታውቀው ክብር በህይወቷ እንደመጣ ጭምርም ያውም ደግሞ ከአፍሪካ አንደኛ ከዓለም ሁለተኛ በመሆን ዓለምን እያነጋገረች ያለችው ውቢቷ ሀሴት ደረጀ እጅግ አስገራሚ ነው። በዓለም አቀፍ ታሪክ ኢትዮጵያን ያስጠራች። ለዚህም ነው ኢትዮጵያ የብዙ የውቦች መገኛ እንደሆነች ጀምርም ነው። የኢኮኖሚ ጉዳይ ነው። ኢትዮጵያውያንን ፊታቸውን በጣም በሚያሳዝን ሁኔታ ጉስቅሉና ውስጥ ስለምኖሩ እንጂ እንደ ኢትዮጵያ ና ውብ እንደሌለ ጭምርም በርካቶቹም ይገልጻሉ። የተለያዩ ዓለም መድረኮችም የተለያዩ ዓለም ሀገራትም ኢትዮጵያኖች ሲሄዱ በጣም ይወደዳሉ። ምክንያቱም አንዳንዶቹ ደግሞ ልጠላቸው ይችላል። ምክንያቱም ደግሞ ኢትዮጵያ ለማንም እንደማትንበረከክ ያውቃሉ። ከፈጣሪዋ ውጪ ለማንም የማትንበረከክ ሀገር ስለሆነችም በርካቶቹም በፍራቻ እንደሚያዩ ጭምርም ነው። ኢትዮጵያዊ ሲሆን በጣም ለየት ያለ አክብሮት እንዳላቸው ጭምርም ነው። ኢትዮጵያ ለአፍሪካ መለያና አርማ እንደሆነ ጭምርም ነው። አሁን ደግሞ ሀሴት ደረጀ እንዳስመሰከረችም ምንም ጥርጥር እንደሌለው ጭምርም ነው። ኢትዮጵያ የውቦች መናሪያ እንደሆነች አሁን ገና ዓለም በደንብ በጣም በሚገርም ሁኔታ እያስተዋወቀች እንደምትገኝ ጀምርም ነው። በርካቶቹ ከኢኮኖሚ የተነሳ ለጉብኝት ላይመጡ ይችላሉ። ከዚህ በኋላ ኢትዮጵያ ምን አይነት ሀገር እንደሆነች ጭምርም የዓለም ቀልብ እንደሳበች በትንሹ በብዙ ሚሊዮን የሚቆጠር የዓለም ሕዝቦች ስለ ኢትዮጵያ ሰምቶም ጣይቶም የማያውቁት በሷ እንደተዋወቀላቸው ጭምርም የወጡት መረጃዎች ያሳያሉ። ይች ልጅ ለኢትዮጵያም አንድ በጣም በሚገርም ሁኔታ ውቢቷና ለኢትዮጵያ አርማ እንደሆነች ጭምርም በርካቶቹም እየገለጹ ይገኛሉ። ዛሬ መታለች ዛሬ መታ አቀባበል እንደተደረገላት ጭምርም የወጡት መረጃዎችን በማስመልከትም ነው። ወደ እናት አገሯ ወደ ኢትዮጵያ ከህንድ በሰላም እንደተመለሰች ጭምርም አጠቃላይ ጉዞን በማስመልከትም እጅግ አስደሳችና ስትመጣ ደግሞ አቀባበል እንደተደረገላት፣ ከቤተሰቦቿን ቤት ደግሞ ሰርፕራይዝ እንደተደረገላት ጭምርም የደረሱን መረጃዎችን በማስመልከትም ነው። ለእናንተ ይችላችሁ መጣውት እስካሁን ድረስ አብሬያቸው ቆየት ሚኪነኝ ከሚኪታ ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት የዓለም ክፍል ሰላም ያቆያችሁ።